አንድ ሳንቲም አስር ጊዜ ወደ ላይ ብንወረውረው ተመልሶ መሬት ላይ ሲያርፍ በላይ የሆነው ዘውድ የመሆን ዕድሉ ስንት ነው? አንበሳ የመሆን ዕድሉስ? ዕድል የምንለው ይህ የመሳሰሉ አስቀድሞ ሊታወቁ የማይችሉ የወደፊት ኩነቶች ሊሆን የመቻል ነገር የምንገልጽበት ቃል ነው። ዕድልን የራሱ ሕልውናና የማድረግ ክሂል ወይም ኃይል እንዳለው ነገር አድርጎ መቁጠር ስህተት ነው። ፍጥረት በዕድል ተፈጠረ የሚሉ ሰዎች ፍጥረት በምንም ነገር ተፈጠረ ማለታቸው ነው። ይህን የመሰለ ድንቅና ውስብስብ ዓለም በዕድል ተፈጠረ ሲሉም ለሌለ ነገር ፍጹም ከሃሊነት ያለውን ኃይል መስጠታቸው ነው። ይህ ግን ተረት ተረት ወይም ሜቶሎጂ እንጂ ሳይንስ አይደለም። አንድን ነገር ተመራምሮ አጥንቶ ማወቅ ካልቻሉ አላውቅም ማለት ተገቢ ነው። አኩሮታዊ ሰላምታችን ወደ እናንተ እያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። ዕድል የሚባል ነገር አለን። በዘመናት ግራ ሲያጋባና እንቆቅልሽ መስሎ የኖረ ዕድል የሚባል ነገር ነው። ዕድል የሚለው ቃል አስቀድሞ ማወቅ የማንችላቸውን ውጤቶች ወይም ኩነቶች ወይም ያልታሰቡ ወይም ያልተጠበቁ መገጣጠሞችን ለመግለጽ ተገቢ ቃል ነው። ለምሳሌ ነገ ዝናብ ሊዘንብ ይችላል ወይንም አይችልም የሚለውን ነገር ዛሬ ሆነን በእርግጠኝነት ማወቅ ስለማንችል ግምታችንን በመሆን ዕድል ወይም ፕሮባቢሊቲ እንገልጻለን። ሆኖም ዝናቡ በራሱ ሊዘንብ ወይንም ላይዘንም ይችላል እንጂ ዕድል የምንለው ነገር ዝናብ እንዲዘንምም ሆነ እንዳይዘንብ የማድረግ የሚችል እኔ ባይ የሆነ በህልውና ያለ ነገር አይደለም። አንድ ሳንቲም አስር ጊዜ ወደ ላይ ብንወረውረው ተመልሶ መሬት ላይ ሲያርፍ በላይ የሆነው ዘውድ የመሆን እድሉ ስንት ነው? አንበሳ የመሆን እድሉስ? እድል የምንለው ይህ የመሳሰሉ አስቀድሞ ሊታወቁ የማይችሉ የወደፊት ኩነቶች ሊሆን የመቻል ነገር የምንገልጽበት ቃል ነው። ለምሳሌ አንድ ሰው ወደ ሆነ ነገር ሊሄድ አየር መንገድ ሲደርስ ለማግኘት ፈጽሞ ካላሰብነው ሰው ጋር በድንገት ቢገናኝ ይህን መገናኘታቸውን ዕድል ወይንም አጋጣሚ ልንለው እንችላለን። ሆኖም ሁለቱም ሰዎች እንዲገናኙ ያደረገ ዕድል የሚባል የራሱ የሆነ ህልውና ያለው ነገር ግን የለም። ለመገናኘታቸው ምክንያቱ ዕድል አይደለም። የተገናኙበት ምክንያት ሁለቱም ሰዎች በየራሳቸው ያደረጓቸው ነገሮች እንጂ ዕድል የሚባል ነገር አይደለም። ዕድል ያልሆነው ከእኛ ነፃ ውሳኔ መገጣጠም የተነሳ የምናየውን ክስተት ለመግለጽ ነው እንጂ ራሱ ክስተቱ እንዲሆን ማድረግ የሚችል ኃይል ነው ለማለት አይደለም። ስለዚህ ዕድል የሚለው ቃል የምንጠቀመው ያልተጠበቁ መገጣጠሞችን ወይንም ውጤታቸውን አስቀድመን ለማወቅ ከማንችላቸው ነገሮች ሊገኝ የሚችሉ ውጤቶችን በተመለከተ ለመግለጽ ቱ ኤክስፕረስ ማቴማቲካል ኦድስ ኦር ፕሮባቢሊቲ ከሆነ ተገቢ ቃል ነው። ሆኖም ከዚህ ባለፈ ግን ዕድልን የራሱ ህልውናና የማድረግ ክሂል ወይም ኃይል እንዳለው ነገር አድርጎ መቁጠር ስህተት ነው። ዛሬ በብዙዎች ዘንድ የሚታየው ትልቅ ስህተት አንዱ ይህ ነው። ዕድል የሚባል ነገር በራሱ ህልውና የለውም። ዘ ኦንቶሎጂካ ስታተስ ኦፍ ቻንስ ኢዝ ዜሮ። ዕድል ህልው ያለው ወይም የሌለው ነገር ነው። ቻንስ ሀዝ ኖ ቢንግ፣ ኢት ሀዝ ኖ ኦንቶሎጂ። ለምሳሌ ውሃ ህልውና የሆነ ወይም ያለ ነገር ነው። ህልውና አለው። ስለዚህ

ውሃ የሆነ ጥቅም ላይ ሊውል ሊጠና ምርምር ሊደረግበት ይችላል። ዕድል ግን ሕልው ያልሆነ ወይም የሌለ ነገር ስለሆነ ምንም የማድረግ ኃይል የለውም። ስለዚህ ፍጥረት በዕድል ተፈጠረ የሚሉ ሰዎች ፍጥረት በምንም ነገር ተፈጠረ ማለታቸው ነው። ይህን የመሰለ ድንቅና ውስብስብ ዓለም በዕድል ተፈጠረ ሲሉም ለሌለ ነገር ፍጹም ከሃሊነት ያለውን ኃይል መስጠታቸው ነው። ይህ ግን ተረት ተረት ወይም ሜቶሎጂ እንጂ ሳይንስ አይደለም። ሆኖም ሳይንሳዊ በሚመስል ቃላት አሽሞን ምኖ በማቅረብ ቁም ነገር ያለው መስሎ እንዲታሰብ ያደርጉታል በዚህም ብዙ ጎብኚዎችን ያታልሉበታል። ምንም ነገር የሆነን ነገር አደረገ ማለት እብደት ብቻ ነው። ይህም በመካከለኛው ዘመን ብረትን ወደ ወርቅነት መቀየር ይቻላል ሲባል እንደነበረው አልኬሚ አይነት ነው። የአልኬሚ ተረት ሳይንሳዊ በሚመስሉ የሙያ ቃላት ተሸፋፍኖ ይነገርና ይተረክ ስለነበር ለብዙ መቶ ዓመታት እንደ እውነት ተቆጥሮና ታምኖ ነበር። ዛሬም እየሆነ ያለው እንደዚህ ነው። ተረት ተረት ወይም ሜቶሎጂ የሆነው እምነት አካዳሚያዊና ሳይንሳዊ በሆኑ ስልቶችና ቃላት ተከሽኖ እየቀረበ ነው። ምንም ይሁን ምንም ግን ዕድል የሚባል ነገር ስለሌለ ስለ ዕድል ስንናገር ምንም ነገር እያልን አይደለም። የሆነ ነገር ነው የሚል ካለ ምንድን ነው? ምን ያህል ክብደት አለው? ጠባይ ውስጥ እንዴት ያለ ነው? ኃይል ነው? ጋዝ ነው? ወይስ ፈሳሽ ወይስ ጠጣር? አንድን ነገር ተመራምሮ አጥንቶ ማወቅ ካልቻሉ አላውቅም ማለት ተገቢ ነው። በማንኛውም የእውቀት ዘርፍ ሊደረግ የሚገባው ይህ ነው። የእውነተኛ ሰው መገለጫውም ይህ ነው። ሆኖም እርሱ ስላላወቀው ብቻ ይህንን ነገር ያስገኘው ዕድል ወይንም ምንም ነገር ነው ማለት ከወሰን ማለፍ ነው። አላውቅም ማለት እና ይህ ነገር እንዲሆን ያደረገው ነገር የለም፣ በራሱ የተገኘ ወይም የሆነ ነው ማለት በጣም የተለያዩ ነገሮች ናቸው። የሆነ ነገር እንዲሆን ያደረገ ምንም ነገር መሆኑን ለማወቅ በዚህ ዓለም ሆነ ከእርሱ ውጭ ያለ ማንኛውም ሊታሰብ የሚችል ኃይል ሁሉ ሙሉ በሙሉ ጠንቅቆ ማወቅ የግድ ይላል። ይህ አይነት እውቀት ሊኖር የሚችለው ደግሞ ሁሉን አዋቂ የሆነ ነገር ብቻ ነው። ስለዚህ ፍጥረትን ያስገኘው ምንም ነገር ወይንም ዕድል ነው ማለት እጅግ በጣም ኢ ሳይንሳዊ ኢ ምክንያታዊ ነው፣ ነውርም ነው። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቻ ያቀረብኩላችሁ ለታገሽ አስፋው ነበርኩ። ሰላም